ምንድን አንተ ጌታን እየቀበጥክ ነው? አንተ ያማለ ነው። እንኳን ለዚህ ቀን አበቃሽ። በዚህ አጋጣሚ

በጣም ይቅርታ እየጠፋሁባችሁ ነው። እመጣለሁ እላለሁ ግን አይመቸኝም። በጣም በጣም ይቅርታ እየጠፋሁባችሁ ስለሆነ በጣም ለመምጣት እሞክራለሁ ካሁን በኋላ ውሌ እንዳልኩ ነው ግን ትንሽ ይቅርታ አድርጉልኝ። እና ቤተሰብ ዛሬ የመጣሁበት ምክንያት እንግዲህ ዳናይትን ታውቃታላችሁ። ብዙ ነገር ከቤተሰቧ ጋር ተጣልታ ያለች ልጅ ከጓደኛ ጋር የምትኖር ኦልሬዲ፣ አሁን ትንሽ የስራ ጀምራ እየተንቀሳቀሰች ነው፣ ግን ደግሞ ያው በቂ አይደለም፣ ግን እየኖረች ነው። ፈጣሪ መስገን እኔም በቻልኩት ጠቀም ከጎና አለሁላት እና ምንድን ነው ሁሌ በቃ አለ አደለ፣ አንድ ሰው አንድ ሰው ተጣልቶ መቆየት ስለማይችል ሚኪና ዳናይ ተጣልቶ ነው ያሉት፣ እና ለምን ህርቁን እንትን አለለም፣ ለምን አላስታርቃቸውም የሚል ሀሳብ መጣለኝ እና ላስታርቃቸው ፈለግኩኝ ቤተሰብ። ስለዚህ አንድ ሰው በመልካምነት ወይም ደግሞ አለ አደለ፣ እርስ በእርስ ቢደጋገፍ አሪፍ ነው ብዬ ስላሰብኩኝ ሚኪን ጠርቻዋለሁ። ከዛ በኋላ እሷንም ጠርቻት አለው። አለገርኳቸውም፣ ሁለቱንም አለገርኳቸውም፣ እንደምፈልጋቸው ነው ብቻን ነገርኳቸው ከዛ በኋላ ያለው ነገር እሷንም እሱንም ስላልነገርኳቸው ድንገት ነው የሚሆነው። የእኔ ሀሳብ ስለሆነ ማለት ነው አስታርቃቸዋለሁ። የሰው ልጅ ተጣልቶ መቆየት አይችልም እና እኔንም በጣም ከነከነኝ ውስጤን፣ ስለሆነ ያለውን ነገር ፊክስ ማድረግ ፈልጌ ነው ቤተሰቦቼ። በተረፈ ግን በጣም ላመሰግናችሁ ፈልጋለሁ። ሰብስክራይብ እያደረጋችሁ ስለሆነ ከጎኔ ስላላችሁ ቪዲዮችን እስከ መጨረሻ እያያችሁ ስለሆነ በጣም በጣም በጣም በጣም ቴንክ ዩ ቤተሰቦቼ። በጣም ነው መወዳችሁ አሁንም ከኔ ጎን እንዳላችሁ እርግጥ ነው። ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሩ። እየመጣ ነው እንግዲህ። ኢንተሮ እየሰጠኝ መጣ ነው። ሸበላው እኔ ነኝ። ከሚዲያ ሲጠፋ እኔ አይ የምር ከሚዲያ ጠፍቻለሁ። እንደዚህ ያለ ነገር ከመጣው በጣም አይ ጊዜ ነው ነው ማለት ሰላም ሰላም ሰላም ሰላም ሰላም ውድ የአብርሽ ናና ፋሚሊዎች እንዴት ናችሁ? ደህና ናችሁ አላችሁ ወይ? በጣም ተጠፋፍተናል። ተው ተው ተው እንፈላለግ፣ ተው እንፈላለግ። ቤተሰብ በጣም ተጠፋፍተናል። እውነት ለመናገር ያው ሚኪም ስራ ነው የሚውለው። አሁን እንደዛ ነው። እናምን ብቻ እንደናንተ ሆነ ሁላችን ቢዚ ያው 2018 ያው ቢዚ አድርጎናል። ፈጣሪ መስገን በል ፈጣሪ መስገን እንዲ ራሴ ማለታችን ከመቦዘን እንትን ብለን እኔም ስራ እየሰራው ነው እና አጋጣሚ ድንገት ከስራ ያው አሁን ገና መውጣቴ ነው እንደመጣውኝ እሱ ደውሎ ላገኘ ምናምን አለኝ እና ቦታውን ነገረኝ ለምንድነው ነው እንግዲህ ከባለፈው ቪዲዮ የመጨረሻው ቪዲዮ ከእሱ ጋር ነበረ፣ እና የአባት ልጅ ምናምን አድርጌ ነበረ። በዚህ አጋጣሚ ደግሞ በዚህ አጋጣሚ ደግሞ እንግዲህ ይክሩ ወልዳለች። እንኳን ደስ አላችሁ፣ ደስ ብሎናል ምናምን። በዚህ አጋጣሚ በጣም በጣም ደስ ብሎናል። ከዚያ ፊት ላላመናችሁም አላችሁ የውሸት ነው ምናምን ስትሉ ነበር እና ያው እንግዲህ የሰው ልጅ መጨረሻ ላይ ነው እውነቱ የሚወጣው። እና ያው እንግዲህ የልጅ እናት ሁለተኛ ልጅ ወልዳለችና ትዳራም አሪፍ ላይ ነው። በጣም ይወዳባል አላት እና ያው አሪፍ ላይ ናት። እኔ በጣም ደስ ብሎኛል፣ ደስ ብሎኛል። እኔ በጣም ደስ ብሎኛል። ሁላችንም ደስ ብሎናል። እንደ ቤተሰብ በጣም ደስ ብሎናል። እንኳን ለዚህ ቀን አበቃሽ። እሺ፣ በዚህ አጋጣሚ ናሚኪ ስለምንድን ነው ከምግባ ብዬሽ ነው የመጣሁት፣ ግን እኔ እሱን ሰርፕራይዝ ነው የማደርገህ። እሺ፣ ምንድን ነው አይ ምንድነው? ስለሆነ ብቻ ግን ገና ስለ ያሶ ሲመጣ ይሻላል ምናምን ሰው ነው። ግን አንድ አንድ ነገር ቃል ግባለኝ። አሌድም ብቻ በል ናፍቆኛል። ነው ቤተሰብ እስኪመጡ እዚህ ብቻ ቃል ገብታል እንገናኛለን። እኔ ምናልባት ነግሬያቸዋለሁ፣ ግን ለአንተ አልነገርም። ብቻ ሲመጡ እንገናኛለን። እስካሁን እየታዩኝ ስላልሆነ ነው ቤተሰብ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ አድርጉ። አንተ ጌታን እየቀበድክ ነው። አንተ ያማል። ቆዩ ምንድን ነው አንተ? ጀዝባን እንደ ሚዲያ እኮ ይዛለ

ሰላም ሰላም የአብሬሽ ፋሚሊዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው። እንግዲህ ለምን እንደተጠራን አላወቅንም ነባባላለሁ። በቀድሚያ አልበፍፁም፣ በፍፁም በፍፁም ትላለህ። በሰው አይገባም። እኔ ቡና ጋብዣ አባብየውን ነው ያመጣሁት። እንግዲህ ቡና እየጠጣን ነበረ። ምን መሰለ ቡና እንደተነሳው አልገባችም ቤተሰቦችሽ እኔ አልጠራሁትም፣ ነባት አይ፣ ከእኔ ጋር ነበር ቡና የጠጣን እዚህ ሰፈር ነበር። ከእዛ አንተ ስለሆንክ ነው አብረን እኔ መጣን። እራሱ ይኸውልኝ እንደዛ አብረን ቡና

ባለፈው ምክርታ ቢሰራ አ ዋናው ጉዳይ እዚህ ጋር ነው። አሁን ሁለታችሁ ነው። አሁን እዩ፣ ለይቀርታ አይታ አይቀርታ ነው ስላችሁ፣ አሁን አንቺ ብዙ ጊዜ ነግርሻለሁ። እንግዲህ እንገናኛለን ከዳኒ ጋር እና አሁን ምንድነው ነገሩ እንዲፈታ እንፈልገው ነው ሁለታችሁ ያላችሁ ነገር። ሱን ጓደኛ አንቺ ደሞ ወቲ ጓደኛ እና ምንሽና በቃ ያለፈው ነገር አልፈዋል። አሁን እዚች ጋር ብዙ ታሪክ አልፈዋል። ሁለታችሁ ያላችሁ ነገር እንድትፈቱ የሆነ ጊዜ ይቅርታ ሊጠይቅሽ እንደነበረ አውቃለሁ። እዚህ አልነበርኩም ግን ደግሞ አይተኛ ነበርኩ ብዬሽ ይቅርታ ልጠይቅ ነበርና በዛ ከዛም በኋላ እንትን አሁን ሳያደስ ብሎኝ ነበረ ማለት በቃ ምንም አልነገርኩትም፣ ባይተባል አንቺም አልነገርኩሽም፣ እሱንም አልነገርኩም፣ ቤተሰብ ነግሬያቸዋለሁ እና አሁን ያለውን ነገር አንድ ዕለት እሱ እንኳን ባይል እኔ ይቅርታ ልጠይቅሽ እፈልጋለሁ። ባለፈው ብዬሽ ነበር። አሁን ከተረጋጋሽ፣ አሁንም ይቅርታ እጠይቅሽ እፈልጋለሁ። አሁን ስላቸው በቃ ሰው ናቸው። ሰው ደሞ ከሰው ምንድን ነው ከዝገት ከብረት ዝገት፣ ከሰው ደሞ የሆነ ጥፋት አይጠፋምና ይባላል። እንግዲህ ታሪያቱን ብዙ ባልችለው እና አሁን ያለውን ነገር አሁ ተባባሉ እና እሱ ባይለ እራሱ እኔ አሁን ቢዚ ስለሆንኩ ነው። በዛን ሰዓት ተጠፋፋን። እኔም በቃ የራሴ የሆነ ችግሮች ነበረኝ እና አሁን አብሬሽ ይሄን ማሰብ እራሱ እንጃ የረሳሁትን ነገር ነው እና

አንዴ በነገራችን ላይ ማለት ነው ያው ቤተሰቦችም እንግዲህ አብርሽም ጣልቃ መግባት ባይሆንብኝ አይደል? አንዴ እኮ እኔ ሁለቱን ችግር የለውም ምን እንግዲህ ቤተሰቦች እናንተንም አብርሽንም በዚህ አጋጣሚ ቅርታ ማለት ፈልጋለሁ። አይ ዝም ብዬ ጣልቃ እንኳን መግባትነት ሳይሆን፣ አብርሽ አንተ እንደነገርከኝ ከሆነ ታሪክ

ያን ነገር ስለሚያናጋ እኔ በኋላ እሷ ታሪክ ጊዜ በኋላ እኔ እንግዲህ ቤተሰቦች አሁንም እናንተንም መልሼ ይቅርታ እጠይቃለሁ ስሜት ታውቃለህ አይደለ? እሷን ታሪክ በቃ በውስጥ የያዘው የተፈጠረው፣ አንተ ቆይ እንደ ቀልድ አንተ፣ ህይወቷን ነው አንተ። ኖ ዝም አልልም እኔ። ማውራት ከፈለክ ማነው ለሚዲያ ማውራት ትችላለህ፣ እኔ

ምንድን ነው ነባ፣ ምንድን ነው ሀሳብህ? ምንድን ነው አይደለም። ነባ፣ ሀሳብህ ምንድን ነው? አይደለም። አንቺ ተይ፣ አንቺ እንደዚህ ዓይነት ነገር ውስጥም መግባት። ያው ታሪክ አልፎሃል አይደለ? ነባ፣ በቃ ትቆረቆርላታለህ፣ ታሪኳ ያሳዝናል ምናምን ነው። ምናምን አይደለም። ልጅቷ እኮ ቤት እንኳን እስከው የምትኖርበት ቤት እንደሌለ ታውቃለህ? አውቃለሁ ሰው ሁሉ በእንደዚህ አይነት ነገር ችግር ውስጥ ገብታ ማየውን እዚ ጋ አንድ ሰው ተጣቶ እርቅ መፍጠር እየቻለ እዚ ጋ ሌላ እርቅ ምንድን ነው ሰው የልቡን ካደረሰ በኋላ የልቡን አይደለም ምን ሆናችሁ ነው